ኢትዮጵያውያን ሴቶች ሆነው በዓለም አቀፍ ደረጃ ከፍተኛ ተጽዕኖ የፈጠሩትን እንደው ጥቂት አነሳስተ ናቸው በዚህ አጋጣሚ ብናልፍ ብዬ ከሀበን ግርማ ብንጀምር እንግዲህ ሀበን ግርማ በዋናነት ከምትታወቅባቸው ጉዳዮች አንዱ አዳዲስ የሚመጡ ሆነ ነባር የቴክኖሎጂ ፈጠራዎችን አካል ጉዳተኞችን ታሳቢ ተጠቃሚ የሚያደርጉ ኢንክሉዚቭ መሆን አለበት በማለት ከተለያዩ ዓለም ላይ ከሚታወቁ እንደ ማይክሮሶፍት፣ አፕል፣ ጉግል ካሉ ተቋማት ጋር በጋራ የምትሰራ በተለያዩ መድረኮችን በመገኘት በመጋበዝ አካል ጉዳተኞችን ያማከሉ የቴክኖሎጂ ውጤቶች በብዛት መመረት አለባቸው፣ መፈጠር አለባቸው በሚል የግንዛቤ ስራን፣ የህግ ማዕቀፍ እንዲሁም ተፈጻሚ እንዲሆን አድቮኬሲ የምትሰራ በማነቃቃት በመታገል ትታወቃለች። ይች ሴት በ2013 በህግ ከሃርቫርድ የህግ ትምህርት ተቋም በመመረቅ በአለም የመጀመሪያዋ ሴትም ነች። ይህንንም ታላላቅ የዓለም መሪዎችን ጭምር አድናቆትን ያሰጠ መነቃቃትንም የፈጠረ ነው። ለዚህም ዋነኛ ምክንያቱ ሀበን ግርባ አይነ ስውር ናት፣ እንዲሁም ደግሞ መስማትም አትችልም ዴፍ ብላይንድ ነች። በእርግጥ መስማት መሳንም ወይም ደግሞ አይነ ስውርነትም ሶስት ደረጃዎች አሉት ሙሉ ለሙሉ፣ መካከለኛ፣ ጥቂት የሚሉ ለማንኛውም፣ እሷ ግን ዴፍ ብላይንድ ነች። አይነ ስውርንም መስማት የሚሳናት ናት። ይሁንና ይህ የአካል ጉዳትነት ሳይበግራት በተወሰነ የብሬል ኮምፒውተርስ በመታገዝ ከድምጽ ወደ ጽሁፍ ቮይስ ቱ ቴክስት አርቲፊሻል ኢንቴለጀንስ እንዲሁም በሌሎች የዲጂታል አክሰስ በመታገዝ መረጃዎችን በመሰብሰብ በህግ ትምህርቷን ከሀርቫርድ በመመረቅ የመጀመሪያዋ ዴፍ ብላይንድ ሆና ለብዙዎች የይቻላልን መንፈስ አጋብታለች። በዚህም ከታላላቅ መሪዎች መካከል እንደ ባራክ ኦባማ እና ሚሼል ኦባማ፣ ቢል ክሊንተን፣ ቻንስለር አንጌላ መርክል፣ ፕራይም ሚኒስትር ጀስቲን ትሩዶ የካናዳው የመሳሰሉት እውቅናና ሙገሳ ሽልማትም ከሰጧት መካከል ናቸው። ፎርብስ መጽሔትም በተደጋጋሚ ሰፊ የዜና ሽፋን ሰጥቷታል። እድሜያቸው ከ30 በታች ተጽዕኖ ፈጣሪ ከሆኑ ሴቶች መካከል እንዲሁም ደግሞ ሰባት ጥቁር ሴት የአለማችን ተጽዕኖ ፈጣሪዎች በሚልም ለአካል ጉዳተኞች የቴክኖሎጂ መብት ተሟጋች ሂውማን ራይትስ ሎየር የህግ ባለሙያ በሚል ርዕሶች ስር ፎርብስ ስለ ሀበን ግርማ ተደጋጋሚ ቀዳሚ መረጃዎችን በተለያየ ጊዜ አስነብበዋል። ዲስብሊቲ ስፓርክስ ኢኖቬሽን ኢንሳይትስ ፍሮም ዴፍ ብላይንድ ሁማን ራይትስ ሎየር ሀበን ግርማ ብሎም ጽፏል። በተጨማሪም በእሷ ታሪክ ህይወት ውጣ ውረድ እንዴት መስማትም አይነ ስውርነትም ሳይበግራት በዚህ ደረጃ ወይም ለዚህ ደረጃ እንደደረሰች የሚገልጽ መጽሐፍም በራሷ ጽፋ ለዓለምም አቅርባለች። ዘ ዴፍ ብላይንድ ዊመን ሁ ኮንኮርድ ሃርቫርድ ሎ በሚል በ2019 ሀበን የሚል መጽሐፍም ጽፋለች። በዚህ መጽሐፍ ዙሪያ እንግዲህ ታዋቂዎቹ እነ ዋሽንግተን ፖስት፣ ኒውዮርክ ታይምስ፣ ኦፕራ ማጋዚን የመሳሰሉት ስለ እርሷ መጽሐፍ ያላቸውን አተያይና አድናቆትም አስቀምጠዋል። ቤስት ሴሊንግም ቡክስም ከሚባሉት መካከል ነው። እንዲሁም በቴርቶክስ ላይም ተጋብዛ ንግግሮችም ያደረገች ሲሆን በሌሎች ታላላቅ የቴክኖሎጂ መድረኮችም ኮንፈረንሶች፣ ወርክሾፖች፣ ኢቬንቶች ተጋብዛ ንግግር ታደርጋለች። በዋናነት የቴክኖሎጂ ለአካል ጉዳተኞች አካል ጉዳተኞችን ያካል እያካተተ ያቀፈ መሆን አለበት በሚልም ትከራከራለች። ተግባራዊ እንዲሆንም ታደርጋለች። ለምሳሌ አፕል የዚህ ቮይስ ኦቨር ስክሪን ሪደር ወይም ደግሞ ከስክሪን በድምፅ ብቻ ማንበብ የሚቻልበትን ለብላይንድና ለዓይነ ስውራን በብሬል ሰፖርት ያቀረበበት በአይፎንና በማክቡክ ምክንያት ሆናለች ተብላ ይነገርለታል። በተጨማሪም አካል ጉዳተኞች ቴክኖሎጂ ተጠቃሚና ጠባቂ ብቻ ሳይሆኑ ፈጣሪ ኢኖቬተር መሆን ይችላሉ የሚልም ጠንካራ መልእክቶችን በየጊዜው ታስተላልፋለች። በዚህም ፒፕል ዊዝ ዲስብሊቲ ድራይቭ ኢኖቬሽን የሚለውም ሀሳቢያዋ በፋይናንሻል ታይምስ ላይም ፐብሊሽድ እንደሆነላትም ይነገርላታ። እንግዲህ ሊንክዲን ላይም ልትፈልጓት ትችላላችሁ፣ ሀበን ግርማ ብላችሁ ከአንድ መቶ ሺህ በላይ ተከታይ ያላት ኢትዮጵያዊት ነች ማለት ነው። ሀበን ግርማን እንግዲህ ለብዙዎች መነቃቃት የሆነች አካል ጉዳተኝነት ሳይበግራት አለም አቀፍ ተጽዕኖ እየፈጠረች ያለች ነች ማለት ነው። ሌላኛዋ እንግዲህ ሳራ መንክር ትባላለች። ግሮ ኢንቴሊጀንስ የተሰኘ ስታርታፕ መስራች ስትሆን በዋናነት አርቲፊሻል ኢንቴሊጀንስን በመጠቀም የምግብ ፍላጎትን በተለይ በታዳጊ ሀገራት ማሟላት ፉድ ሴኩሪቲ ላይ የሚያተኩር ሲሆን አካባቢ ጥበቃ ላይም ትኩረቱን ያደርጋል። ግሮ ኢንቴሊጀንስ የተሰኘው ተቋማ በ2014 ኬንያ ውስጥ የተመሰረተ ሲሆን በተለይ በተለይ ዳታን መሰረት ያደረገ መረጃን በግብርናው ዘርፍ ከእርሻ እስከ መጨረሻው የግብይት ስራ ድረስ ሰንሰለቱን ለማሳለጥ ትሪሊየን ዳታዎችን ተጠቅማ ሰብስባለች ይባላል በዚህም ሀሳቧ ላይ ስታርታፕ ፈንዶችን ከሚያደርጉ ለምሳሌ እኛም በተለያየ ጊዜ ስለ ስታርታፕ ፈንዶች እንዴት ይገኛል፣ ምን ያህል ማግኘት ይቻላል፣ ለምንድን ነው ኢትዮጵያ እንደ ሌሎች የአፍሪካ ሀገራት እንደ ኬንያ፣ ናይጄሪያ እና ሌሎችም ከስታርታፕ ፈንዶች ብዙ ገቢዎችን ማታገኝ የሚለው ከበረከት ጋር ሆነን ተደጋጋሚ ፕሮግራሞች ስንሰራ ነበር እና ለማንኛውም ሳራ መንክር ለዚህ ምሳሌ ነች። 89 ሚሊዮን ዶላር ሬዝ ማድረግ ትችላለች። ይህን እንግዲህ ስንመታው በኢትዮጵያ ብር ብዙ ነው ማለት ነው። ስለ ሳራ መንክር እንግዲህ ኒውዮርክ ታይምስ በ2022 በጣም ሰፊ ማብራሪያ ሰርቷል። ከተማረችበት ትምህርት ቤት አንስቶ ኢትዮጵያ ተወልዳ እስከደረሰችበት ማለት ነው። እንዲሁም ታይም መጽሔትም በ201 ከመቶ ተጽዕኖ ፈጣሪ ኢንቴሌክቹዋል ፒፕልስ መካከል ጽፏታል። ተቋሟንም እዛ ውስጥ አካቷል። በ2023ም በድጋሚ ታይም መጋዚን ስለ እርሷም ጽፏል ማለት ነው። ዳታ ላይ የተመረኮዘ ያው ዳታ ይዜኒ ኦይል ይባላል ና በዛ ላይ የተመረኮዘ ስራና ውሳኔ እንዲሁም ፈጠራን የዓለም ችግርን ይፈታል በሚል በተለይ የምግብ ራስን በመቻል ላይ ትሰራለች። እንግዲህ ሊንክዲን ላይም ከፈለጋችኋት ከ246000 በላይ ተከታይም አላት ማለት ነው። ረዴት አበበን በሶስተኛነት ብናነሳት ስለ ረዴት አበበ ከዚህ በፊት በእርግጥ አነሳስተናል። ረዴት አበበም አለም ላይ አሉ ከተባሉ ተጽዕኖ ፈጣሪ ሴቶች ኢትዮጵያውያን መካከል አንዷ ነች። እንግዲህ ቺ ኢትዮጵያዊት አለም አቀፍ የኮምፒውተር ሳይንቲስት ስትሆን በአልጎሪዝምና አርቲፊሻል ኢንቴሊጀንስ ላይ ከፍተኛ እውቀት ካላቸው ጥቂት የዓለማችን ሰዎች መካከል ናት። አሜሪካ ከሚገኘው ከኮርኔል ዩኒቨርሲቲም በኮምፒውተር ሳይንስ በዶክትሬት ፒኤችዲ የተመረቀች የመጀመሪያዋ ጥቁር ሴት ነች በታሪክ ማለት ነው፣ ረዴት አበበ። እንዲሁም ደግሞ ከካምብሪጅ ዩኒቨርሲቲ በማስተርስ በማቴማቲክስ አፕላይድ ሳይንስ የተመረቀች ነች። በኮምፒውተር ሳይንስ ተባባሪ ፕሮፌሰር የሆነች የመጀመሪያዋ ጥቁር ሴትም ነች በበርክሌ ዩኒቨርሲቲ ማለት ነው። በኮምፒውተር ሳይንስ አርቲፊሻል ኢንተለጀንስ ላይ አሉ ከሚባሉ አለም ላይ ጥቂት ሰዎች መካከልም ናት ረዴት አበበ። እንዲሁም ደግሞ ብላክ ኤአይን ከመሰረቱት ከነ ትምኒት ገብሩ መካከልም አንዷ ነች ለዶክትሬት ዲግሪ ያቀረበችው የመመረቂያ ጽሁፍ ደግሞ ወይም ደግሞ ዲዘርቴሽን ከፍተኛ ሽልማት አስገኝቶላታል። አልጎሪዝም ፎር ሶሻል ጉድ በሚል ማለት ነው። በ2019 ደግሞ የዚህ ማሳቹሴት ኢንስቲቲት ኦፍ ቴክኖሎጂ እድሜያቸው ከ35 በታች ከሆኑ ምርጥ 50 ሴቶች መካከል የፈጠራ ሰዎች መካከል አስቀምጧታል ማለት ነው። ስለ ረዴት አበበ በጣም ብዙ ብናወራ አንጨርሰውም። ለማንኛውም እዚህ ኢትዮጵያ ውስጥ ናዝሬት ስኩል የተማረች ነች። አሁን ላይ እንግዲህ ዓለም ላይ አሉ ከተባሉ የቴክኖሎጂ ተጽዕኖ ፈጣሪዎች መካከል ነች ማለት ነው። ቀጣዩዋስ ዮዲት ስታንቶን ትባላለች። ኢትዮጵያዊ እንግሊዛዊት ነች። ኢትዮጵያዊት ኑሯዋን በእንግሊዝ ሀገር ያደረገች ሲሆን በቴክኖሎጂ ተመርኩዛ ስራ ፈጣሪ ነች። ያው ቴክ ኢንተርፕርነር እና ኢንጂነር ናት። ያው ኢንተርፕርነር የሚለውን አንዳንድ ሰዎች ከስራ ፈጠራ ጋር ብቻ አያይዙትም ና ቃሉ እንግዲህ ከበድ ያለ ነው፣ ከዛም ያለፈ ነው ይላሉ። ለማንኛውም እሷ ቴክ ኢንተርፕሪነር ነች። በዋናነት አይኦቲ የሚባለው የዚህ ኢንተርኔት ኦፍ ቲንግስ ላይ ትሰራለች፣ ዳታ አናሊቲክስ ላይ፣ ማሽን ለርኒንግ ላይ፣ ይሄ ስማርት ቢልዲንግ ስማርት ሲቲ የሚባለው ላይም በጣም አለም ላይ ድርጅቷ ተጽዕኖ ፈጣሪ ነው። ኦፕን ሴንሰር የሚባልም ድርጅትም መስራች ነች። በአለም ላይ እንግዲህ ግሎባል ካምፓኒ ነው። በ2024 ራሱ ወደ አራት ሚሊዮን ዶላር የእሷን ሀሳብ የደገፉ ሰዎች ሬዝ አድርገውላታል ማለት ነው። ሌላኛዋን እንግዲህ ቤተልሔም ደሴን ብዙዎቻችን እናውቃታለን ሀረር ተወልደ ያደገች ስትሆን ገና ከ9 ዓመቷ ጀምሮ በኮዲንግ ፍቅር የወደቀች በ10 ዓመቷ ደግሞ የመጀመሪያውን ዌብሳይት እንዳበለጸገች ይነገርላታል ቤተልሔም በዋናነት ከምትታወቅባቸው ጉዳዮች አንዱ ከእርሷ ተሞክሮ በመነሳት ኤኒዋን ካን ኮድ በሚል ሞቶ መፈክሯም ትታወቃለች በዚህም ከ30 ሺህ በላይ ታዳጊዎችን በኮዲንግ ሮቦቲክስ ና ተያዥ የቴክኖሎጂ ፈጠራዎችን ዝንባሌ እንዲኖራቸው እድል እንዳመቻችም ይነገርላታል። ከዚህ ቀደም ያው ቢቢሲ፣ ሲኤንኤን እና ሌሎችም ታሪኳን፣ ጉዞዋን ጽፈውላታል። ዘያንገስ ቴክ ፓይነር ኢትዮጵያ፣ ሚት ዘ 19 ር ኦልድ ቴክ ጂኒየስ ኮዲንግ አት ኢትዮጵያን ፈርስት ኤአይ ላብ የሚሉ ምሳሌዎች ናቸው። የአይኮግ ላብም መስራች ነች። ቤተልሄም ደሴ ማለት ነው። እንደው በወፍ በረር ስለሆነ ትምኒት ገብሩንም አነሳስተናት ብናልፍ ኮምፒውተር ሳይንቲስት ና አዲስ አበባ ተወልዳ ያደገች ከዚያ በኋላ ወደ አሜሪካ የሄደች ነች። ለምሳሌ በትምህርቷ በዶክትሬት ጥናቷ በዲፕ ለርኒንግ ላይ ሰፋ አድርጋ ሰርታለች። ያው ትምኒት ገብሩን ብዙ ሰዎች ያውቃታል። ዓለም ላይ ከባድ ሚዛን ሰውነች በአፕል ማይክሮሶፍት፣ ጎግልን የመሳሰሉት የቴክኖሎጂ ተቋማት ውስጥ በኃላፊነት በተመራማሪነት ሪሰርቸርነት አገልግላለች። ጎግልን በለቀቀችበት ጊዜ በዓለም መገናኛ ብዙሃን ከፍተኛ ውዝግብም ትኩረትም ስባ ነበረ። ያው ጉግል ትልቅ ድርጅት ነው። እሷ ስትለቀቅ ግን ከፍተኛ ሽፋን ይዛ ነበረ። የሚሰሩ ቴክኖሎጂዎች ከአድሎ የጸዱ እንዲሆኑ በመታገልም ትታወቃለች። ለምሳሌ ጥቁሮችን ማለት ነው። አንዳንድ አርቲፊሻል ኢንተለጀንሶች ጥቁሮችን በያዝ ያደርጋሉ፣ ወይም ደግሞ ያገላሉ፣ ወይም ደግሞ እኩል ከነጮቹ አንጻር ተጠቃሚ አያደርጉም የሚል ከቴክኖሎጂ ጀርባ የሚካሄድ ደባ አለ በሚል ያንን ታጋልጣለች እና በዚህም ከጎግል ጋር ተጣልታ ከወጣች በኋላ ብላክ ኢን ኤአይ የሚልም ተቋምም መስርታለች። አርቲፊሻል ኢንቴሊጀንስ ላይ ከፍተኛ ተመራማሪ ከሆኑ ጥቂት ሰዎች መካከል ነች። በተጨማሪም ይሄ ዲኤአይአር ወይም ደግሞ ዲስትሪቢተር አርቲፊሻል ኢንቴሊጀንስ ሪሰርች የሚል ተቋምም ፈጥራለች። ትምኒት ገብሩ በፎርችን 50 ስኬታማ የዓለማችን ተጽዕኖ ፈጣሪ ዝርዝር ውስጥም በ2021 ተካታለች ማለት ነው። እንደው ብዙ ናቸው ኢትዮጵያውያን አለም ላይ ተጽዕኖ ፈጣሪዎች። ለመጨረሻ እንደው ካኔሳ ሙሉ ነህን ደግሞ ብናነሳት በቅርቡ ያው ጌም ዲቨሎፐርና ቴክ ኢንተርፕርነር ነች። ስለ አድዋ 100 የሚባልም የሞባይል ጌም በቅርቡ ሰርታ የአድዋን ታሪክ ህፃናትም ሆነ ሌሎች ሰዎች ጌም እየተጫወቱ እንዲጠቀሙበት በጣም አቅልላለች። ያው እሷ አለም ላይ ብዙ ድርጅቶችን እየመሰረተች ከፍ ሲሉ እየሸጠች ብዙ ስራዎችም ሰራነች። ገልፍ ኒውስም ብዙ ስለ እሷ ጽፏል። ስለ ካኔሳ ሙሉና ኢትዮጵያ ውስጥ ያሉ አንዳንድ ሚዲያዎችም ኢንተርቪው አድርገዋታል። የተለያዩ ድርጅቶችን ዱባይ ውስጥም ራን ታደረጋለች። እኛም ለአዲስ ቃናም ደግሞ ከካኔሳ ሙሉና ጋር ቅርብ ጊዜ ከዱባይ ሆና ኤክስክሉሲቭ ኢንተርቪው ረዘም ያለም ሰርተን ነበር ማለት ነው ና